ሊግስፖርት ኦፊሻል ባለምሰገሴፉ እና በበጋሾ አየለ መረጃችን ለብዙሀኖች ተደራሽ ሲሆን ዘንድ ላይክ እና ሰብስክራይብ ማድረግ ላይ እንዳይዘነጋ። ሊግስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም፣ ሁሌም ለለውጥ እንሰራለን። በተለያየ ዘመን የተጫወቱ ተጫዋቾች ኳስ በኛ ጊዜ ቀረ ይባላል። በእነ መንግስት ወርቁ፣ ከበደ መታፈሪያ፣ ሁሉም በእኛ ጊዜ ቀረ ይላሉ። አንተስ ምን ትላለህ? ቅድም እንዳልኩ እኔ በጊዜ አምናለሁ፣ አሚን ዛሬ ከትናንት ይሻላል ብዬ አሚን። የማምንበት ነገር አለ። ደግሞ ስሜቱን ስታይ አሁን በነ መንግስቱ ጊዜ ካለው የኛ ጊዜ ያለው፣ ለምን የነሱ ሞር፣ ለመታወቅ ከታወቅ ሰው ነው ያበላህ የሚጋብዝህ ምናምን፣ ያ ነበር ከዛ ትንሽ እኛ ጋር ስንት መጣ ደግሞ በደሞዝ መስራት ምናምን የሚለው ነገር አለ፣ ገንዘብ እንትም አለ። አሁን ደግሞ ሲመጣ ሞር ገንዘብ ራሳቸው ሴቭ እንዲያደርጉ እንት ኳስን በተመለከ ግን ከትናንት የዛሬው የተሻለ ነው ላለው ውጤቱ ግን ስታየው ስቲል ደ ሴም ነው። ድሮም አራት ለዜሮ ሶስት ለዜሮ እንሸንፋለን፣ አሁንም እንሸንፋለን ግን ለውጦች አይለውሞ አሉ። ዛሬ ከትናንቱ ይሻላል እኔ የበዛ ነው ማለት ነው። ግን የተጫዋቾች መጥፋት ባይኖር ይሄ ስብስብ ጥሩ ነበረ። ግን ተጫዋቾች ባለው ነገር እየጠፉ እንደውም በጣም የሚነሳው በአስራ ሦስተኛው አፍሪካ ዋንጫ ለማለፍ ከጊኒ ጋር በነበረው ጨዋታ የጠፉት ልጆች ዋጋ አስከፍለዋታል ኢትዮጵያን እንጂ አስራ ሦስተኛው አፍሪካ ዋንጫ ታገኝ ነበር ይባላል። ትክክል እኔም ምለው እንዲያውም አሁን ቅድም ያልከው የድሮዎቹ ምናምን የምትለውን ስታንስ እኔ በኢትዮጵያ ስፖርት ታሪክ ቤስት ቲም ኢትዮጵያ ብሔራዊ ቡድን ነው ብዬ የማምነው እዛ ሄዶ የጠፋው የግኒው ቲም ነው ብዬ ነው የማምነው። እሱን አደንቃለሁ። ሁሉንም የምታያቸው ኳሊቲ ፕሌየርስ ኤኒ ታይም ኤኒ ፕሌስ መጫወት የሚችሉ ናቸው። እና ቡድን ደግሞ ማለት ትንሽ ሲቆይ ታውቃለህ ጥሩ እየመጣ ነው የሚወጣው እና ጥሩ እየመጣ ያለ ቲም ነው። ትንሽ ሲቆይ ደግሞ ይህ ቲም ምን ይሆን ነበር ብትለኝ አፍሪካ ዋንጫ ላይ አንድ ነገር ያደርግ ነበር ብዬ ገምት ነበር። እንዳው ተኬ በወቅቱ በነበረው ያፓ ምናምን የሚባል ተካበና ያፓ ደግሞ የሆነ ነገር እስቲ አላቸው። እኔ ይሄ እንግዲህ ፖለቲካው የዛን ጊዜ ያንግነን ያው አብዛኛው የኢትዮጵያ ወጣት ኢንቮልቭ ያደረገበት የፖለቲካ ፓርቲ ነው ኢህአፓ። እና አሁንም ቢሆን በእኔ እምነት ልቀጥል እንትን መስዋዕትነትን አይደል፣ ለዓላማ መስዋዕትነትን ያስተማረ ነው ብዬ ገምታለሁ። እና ብዙ ነገሮች ባይሆን በዛ ኤጅ የሚገባንን ትንንሽ ነገሮች ፓርቲስፔት አድርገናል። ከኛ በላይ ያሉት አርጉ የሚሉን ነገር እናደረግ ነበር። እሱን ደግሞ በኩራት ነው ለህዝብ ይጠቅማል ብለን ያደረግ ነው። ስህተቶች ነበሩ ወይ? እሱ ምንም እንትን የለውም። ግን እኔ ትልቅ ስላልነበርኩ ይሄ ትልልቅ ቦታዎች የለውም። ትንሽ ነገሮች ነበር ወረቀቱ አልደርስም ዝም ብሎ ነው እኛ ዝም ብሎ ትንሽ ነገር ነው ተራ እንትን ውስጥ ነው እሱ ይለፈኝ እሺ በአንተ በጨዋታ ዘመን ምርጡ ተጫዋች ማለት ምርጡ ከዚህ በፊት እንግዲህ ነግር ያለ ብዙ ሶስት ጊዜ አራት ጊዜ ተናግሬያለሁ በእኛ ወቅት አንድ ሰው ፕሮፌሽናል ሊውጣ ቢባል ገብረ መድራ ሃይሌ ነው። ይወዝ ማይ ፌቨራይት። በጣም እኔ ሲመጣ ጀምሮ ስለማውቀው የሚያደርጋቸውን ነገሮች ታምረኛ ነው። በዛን ወቅት ኤኒቲም ገብቶ መጫወት የሚችል እሱ ነበር ያለው። ስኪሉ ደግሞ በእግር ኳስ አይደለም ባስኬት ስንጫወት ባስኬት፣ ቮሊቦል ብትል ቴኒስ፣ ሁሉን ነገር ነበር የሚያሸንፈ እና ኮምፕሊት ፕሌየር ነበር። አሁንም ቢሆን እሱ ነው ምን ምናምን ግጥም ሁሉ ይገጠምለት ነበር። የምን ማራዶና እኛም ሀገር አለ ገብረመድን አምረ ሄዲንጉ ሹቱ ግራ ቀኝ። እና እንደዛ አይነት ሰው የሆነ ትንሽ ጋይድ ማድረግ ነው። ፕሮፌሽናል ትንሽ ሳምንት ብታረም ፐርፌክት ፕሌየር ነበር። ፌቨራይት ፕሌየር ነው። አሜሪካን የምትገኙ የድሬዳዋ ተወላጆች እዚህም ያላችሁ የሆነ በጎ አድራጎት ነገር በተለያየ ጊዜ ታደርጋላችሁ። በአመት በአመት ወይ በስድስት ወር ሊሆን ይችላል ይሄ ነገር፣ እንዴት ተጀመረ? መፍትሄውስ ምንድን ነው? አዎ ይህንን ስለ አሁን ሰሞኑ የተደረገው ያው በየአመቱ የሚደረግ ነው። ለአመት በዓል ላይ የሚደረግ አለ። እንዲያውም እኔ እዛ ውስጥ አልነበርኩበትም። እነሱ አሰባስበው እዚህ እንትን ሲሉ አልነበርኩበትም፣ ግን አንድ ወንድሜ ዴንቨር ተዳዊት አጎናፍር የሚባል ነው። የዴንቨር ቡድን ፕሬዚዳንት ነው። በጣም እሱ እንድረዳ የተወሰነ እንትን ስለላከልኝ እሱን ጨምረን የድሮ ተጫዋቾች እውነቴን ነው። ከኔ በፊትም ሆነው ስናያጀው የምንፈዝ የነበሩ እነ ኢብራሂም ጃሚ። ኢብራሂም ጃሚ እንግዲህ ድሬዳዋ በረኛ ከተባለ እሱን እንትን ሳትጠቅስ አታልፍም። እነሱ ትንሽ ይህችን አመት ባል እንትን እንዲሉ በሰላም እንዲያሳልፉ በቬጋስ በየክፍለ ሀገሩ ያሉ የድሬዳዋ ልጆች አሰባስበው ከላኩት ጋር ጨምረን ያችን ብር እንዲያው ይህችን አመት ባል በሰላም ያሳልፉ ለማለትና ሌላም የድሬዳዋ ልጆች እና ወዳጆች ማህበር የሚባል አለኝ አካባቢ በጣም በየዓመቱ የእስላሞች ዓመት በዓል ክርስቲያኖች ዓመት ተማሪዎችን ቤተሰብ የሌላቸውን ሁሉ ነገር እየቻለ የሚረዳ ማህበር ነው እና ያ እንግዲህ እዛ ያለው ደልቷቸው አይደለም፣ ግን እኛ ከዚህ ካሉት ከተጎዱት ይሻላል ብለው ነው እና እስከሚቻል ድረስ እንግዲህ ይቀጥላል፣ ብዬ ነው። ሁሌ እንዲህ ዓይነት ነገር ስታደርግ ደግሞ ልብህ ሰስፋ ሰትስፋ ይሆናልና፣ አብረውኝ የተጫወቱ ተጫዋቾች እንግዲህ በጊዜ ሁኔታ ጥሩ አይደሉም፣ ራሳቸውን ይጠብቁ ነው። አሁንም ጊዜ ሁልጊዜ ይቀየራል፣ እንዳለ አይቆይም እና እግዚአብሔር ከነሱ ጋር ይሁን። መልካም ዓመት በዓል እንመኛላቸው ከሀገር ውጭ ያሉ የድሬዳዋ ተወላጆች እነዚህን የቀድሞ ተጫዋቾችን በበለጠ ቋሚ ነገር እንዲኖራቸው ለማድረግ ተረባረቡ ማለትም እፈልጋለሁ እኔ። አዎ እነሱ ብቻ አይደሉም። አክቹዋሊ እዚህም ሀገር አትሊት በቢዝነሱም በምኑም ትንሽ የተዋጣላቸው አሉ እና ቋሚ የሆነ ነገር ለማድረግ አለ አይደል እዛም ማህበሩ ጋራ ተነጋግሮ ትንሽ አቅም ያላቸውም ማለት ነው አቅም ጡረታ ወጥተው እንትን ያሉ የድሮ የሚሊተሪ ሰርቭ ያደረጉ ወታደሩ አባሎችም አሉ እና ለእሱን አትሊስት ትንሽ ስራ አላልን ስራ ስትሰራ ከ ገንዘቡን አታጠፋውም፣ ግን ገንዘብ ስትሄው ምንም አይሰራ ከሆነ እዚች ላይ ዛ ያበትኗል። እና እሱን ነገር ተነጋግሮ ቋሚ የሆነ ነገር ቢደረግ ሁልጊዜም የምንለው ነገር ነው። ፕራክቲካል ለማድረግ እስኪ አሁን በፊት እናንተ በእናንተ የጨዋታ ዘመን ከሀገር የትም ሀገር ይሆን መጥፋት ነው። አሁን አሜሪካን ተደርሶም ይመለሳል። ያንተ ግን ከሀገር አወጣጥ ምን ይመስል ነበር? ከሀገር እስወጣ ስንት አመቶ ነ እንግዲህ ወረቀትና እስክሪፕቶ ልናፈልግ ነው። እኔ እንግዲህ በአውሮፓ 89 ነው የጠፋ ነው እንዲያውም የኤፕሪል አካባቢ ፋሲካ አካባቢ ነው እንግዲህ እ ሰማንያ ዘጠኝ ነው ኢጅፕት ላይ የጠፋ ነው። ከመፈንቅሉ በፊት ማለት ነው መፈንቅሉ፣ መንግስቱ እንዲያውም ኢጅፕት እስር ቤት ውስጥ ሆነን ነው የመፈንቅል መንግስቱን የሰማ ነው እና 8 እንግዲህ፣ ወደ ሰላሳ ስድስት መሆኑ ነው ቀላል ነገር አይደለም። ብዙ ጊዜ ነው እና አስበንበት ነው እኛ ተዘጋጅተን ነው። ከዛ በፊት እንዲያውም ንብሱን ይማር ከዘላለም ተሾመ ጋር ማላዊ ላይ ልንጠፋ አስበን ነበር፣ ግን እዚህ የተሻለ አገር ኢጅፕት አለ ስላሉን፣ ያው ቆየን። እንዳጋጣሚ የወዳጅነት ጌም በመሀል ነበር ዘላለም ኬንያ ላይ ጠፋ፣ እኛ ኢጅፕት ላይ ጠፋ ማለት ነው። ከዛ ሰላሳ ምናምን አመት ያው እንግዲህ የተወሰነ አመት ሴንትራል አሜሪካ ቆጭቻለሁ፣ ቤሊዝ የሚሉት ሀገር ከዛ ወደ ዩኤስ ገባን ማለት ነው። የሚቆጭ ነገር አለ ኦፍኮርስ፣ ያ የሚቆጭ ነገር ይኖራል። ከዚህ በፊትም ተናግሬ ያለው የማላዊ ውድድር ላይ በጣም እብድ እብድ ያደረገኝ ሁሌ ሳስታውሰው በአምስት ደቂቃ ውስጥ ውጤታችን ተበላሸ። ዘላለም ነፍሱን ይማረው አሁንም እየተጨቃጨ አስገቡኝ እያለ ነው። ለምን የኛ ሁለት እድል ይዘን የገባ ነው፣ እነሱ አንድ ማሸነፍ ነው እና ቀድመን እኛ አግብተን የመራን ነው። እንግዲህ ላስት ሚኒት ላይ አጥቂዎች የደከሙ ነበሩ። ያው በስም የማትቀይራቸው አሉ። ግን በዛ አይነት ጊዜ አሁንም ቢሆን የአሰልጣኞች ጥፋት ነው እላለሁ። በሱ ምክንያት ወጣን እንጂ ያንንም ዋንጫ ደግመን እንወስድ ነበር። ይሄን በጣም ጥሩ ቲም ነበረ ጊዜ እንደው ከድሬዳዋ ጀምሮ እዚህም አዲስ አበባ ላይ በሀረርጌ ምርጥም የሚያስቸግሩ አጥቂዎች አሉ። አንተ ግብ ጠባቂ ሆነ የሚያስቸግሩ አጥቂዎች አሉ። እኔ አሁን እንደዚህ በል ብትለይ፣ ለእኔ ኤልያስ ጀዋር ይመቸኛል። አስቸጋሪ አጥቂ ነው። ላለው አስቸግር ተስፋ ይመቸኛል። ዮርድ እያልኩ ልቀጥል እችላለሁ። በአንተ እንደ በረኛ ደግሞ ስትሆን የሚያስቸግር አጥቂ ማለት እኔ ኳሷን ብቻ ስለሆነ የምታየው በረኛ ስትሆን ይሄ ነው። አሁን ይሄ ተደብቆ በማግባት በጣም ከዚህ በፊትም ተናግር ያለው ነብሱን ይማረው ሉሉ ወንድሙ ይባል ነበር። የድሬዶ አባቡር እንዴት እንደሚያገባ ባታቅም፣ በቃ በቃ እንትን አይነት ጎል ነው ይሄ ሰርቶ ምናምን ሳይሆን፣ እሱ ይሄ ሳጠብቀው ስለሚመጣበት እሱን እንትላሉ። ሌሎች ብዙ ተስፋ፣ ልደት ሊል የሚባል ከኤርትራ የሚመጣ ኤርትራ፣ ጫማ በጣም ጥሩ ነው። አዎ፣ እንደምሉ ጌታ ሁልጊዜ እነሱ ኳስ ሲይዙ ስለምጠብቅ፣ አይ ዴንጀሮስ ናቸውና ሁሉንም ትጠብቃለህ። መፍራት ሳይሆን ያው ትጠብቃለህ። በጣም ዴንጀሮስ ስለሆነ እንደዚያ ነው። እንግዲህ አንተን አግኝቼ አሁን አጥቂ ሲነሳ በጣም በቃ በአንድ ወቅት ገነነ መኩረን ነፍሱን ይማረውና ስለ መሐመድ ውስጥ ማን ሚግ ሲጽፍ በቃ ተቸግሮ ምናምን ምናምን እስኪ የጨዋታ ዘመኑ ምን እንደነበረ ስለሚግ እንዲሁም ደግሞ ሰለሞን አሰፋ ጋሜ የሚባል ከድሬዳዋ የመጣ ከዛ ማብራት ላይ የተጫወተ ተጫዋች ስለ እሱም ገነነ መኩሪያ ቅዳሜ በሚወጣው ሊብሮ በሚለው ጋዜጣ ላይ በሚገርም ሁኔታ ጽፎ፣ እንደውም እዚህ ባቡር እዛ ነበረ። ሰለሞን አሰፋ ጋሜ ታሞ ተኝቶ እናስገድ ነብሱን ይማረው። እንደዚህ የሚያውቁት ሰዎች አንዳንድ ነገር ያደርጉ ነበር እና ስለ እነሱ ትንሽ አውቃል እንግዲህ እኔ ማን መሐመድ ዑስማን ሚግ ልግሃሬ ትምህርት ቤት አብረን እንማር ነበር፣ አውቀዋለሁ። እና ያው ይቺ ፖለቲካ መምጫዋ አካባቢ ያው ኳስ ምናምን አቁመን ነበረ። እና ፌመስ የሆነበት ጊዜ መሐመድ ዑስማን ስሙ ትዝ ይለኛል፣ ማን እንደሆነ ግን ያው እዚያን ጊዜ ቴሌቪዥን ያለ ኤሪቱ እኮ ነው የድሬዳዋ ቴሌቪዥን የገባው። እና አላወቅኩህ እሱ ነው እንዲህ እያልኩ እና አንዴ ሳየው ነው አብረን ለግል እና፣ አይናፋር ነው ማ ነው ሚግ ያው እንትን ካላለ ነውቀመሰ እንትን ነው። ግን በጣም ዶርም ግቡ ሲባል ብረት ነው የሚሆነው። በቃ መተኛት ነው ሰርቶ መተኛት ነው እና የዛን ወቅት የሚያቆሙ የለም። ስፒድ አለው ሂዲንግ እንትን ነው አይኑን ይጨፍናል። ግን በጣም እንትን ልጅ ነው እና አንዳንድ ነገሮች እኔ አሁንም እውነቴ ነው ያልተሳኩለን ነገሮች አሉ። ምን እንደሚፈልግ አላውቅም ነበር፣ ግን አንዳንዴ ደግሞ የሚያደርጋቸው ነገሮች ትንሽ ልክ አልነበሩ። ሶማሌ ተጫወተ ይሉናል። ወዲያው ደግሞ አንድ ቀን ከጅቡቲ ተጫውተው በእኛ ሰፈር በጋሪ ያልፋል እና ክለብ ገና እንደገባው አካባቢ ነው። ኮተን ከከነማ እና ሚጉ ነ እንደ ሚጉ ረዘ ጅቡቲ ነው ምንድን ነው የምታወራው ምናምን አሉኝ። እኔም ደግሞ እንደ አይደለም እና መጡና ሁለት ያውቃል። ልክ ነህ መቷል አሉ አገኘነው አሉ እና ይሄ ዝም ብሎ መሄዱ ሴትል እንዳያረግ ምን እንደሆነ እንግዲህ ላይፎን እንዴት እንደሚመራ አላውቅም እና በጣም ስነስር ጥሩ ልጅ ነው። ያው ትንሽ ሲቀምስ እንትን ይላል። ያው የሰው ልጅ ችግር አለበት እና እንጂ በጣም ናይ ሰው ሰለሞን ጋሜ ያው ካምፕ ሆነው ሲጫወትም አውቀዋለሁ ልጆች ሆነን። አድጎ ግን በጣም ጥሩ እንትን፣ ስታይሉ ደግሞ ይሄ ዌስት አፍሪካን ስታይል ነው። እንዲያውም ብዙ ልጆችን አበላሽቷል። ማለት ያው አበላሽቷል ስልህ እንደሱ መሄድ እንደሱ ስታይል አዎ። እና በጣም ጥሩ ሌኒ ፕሌስ ማጫወት ትችላለህ፣ ሁሉ ቦታ ማጫወት ግራቀኝ ምናምን እና አንዳንዴ ደግሞ አሰልጣኞች እማይሆን ቦታ ያደርጉታል። እና ጫማውን አያስርም ታውቃለህ። ጫማውን አያስረውም ሁሉ ጊዜ ሲጫወት አንዳንዴ እንዲያውም ይወልቃል። እና ሰለሞን በጣም በሞት ማረፍ በሌለበት ጊዜ ነው ያረፈው። እኔም አክቹዋሊ መጀመሪያ የመጣው ጊዜ ድሬዳዋ ሆስፒታል ነበር። ከዛ እንደወጣ አግኝቸው ነበር በጣም ብዙ መጫወት የሚችል ልጅ ነው ያጣ ነው። እና ምን ታደርገዋለህ እግዚአብሔር ያለው ነው፣ ነው እንደው እኔም እየጨረስኩ ነው። በዚህ አጋጣሚ ባለፈው የኢትዮጵያ ብሔራዊ ቡድን ከግብፅ ጋር በተጫወተበት ጨዋታ የብሔራዊ ቡድናችን ግብ ጠባቂ አወከር ኑራ ድንቅ ችሎታውን ሲያሳየን ነበረ። ከዛም በመነሳት እንደ ተካበ ደሳለኝ እንደ አዲስ ተወለዱ ተብሎ በየሰፈሩ ይወራል። ይህንን ጨዋታ የመመልከት እድሉ ነበረ። አክቹዋሊ አላየሁት፣ ግን ሃይላይቶችን ሳይ የሚገርም የሚገርም እንትን ነው በጣም የሚደነቅ ነው። ይህንን አይነት ግብ ጠባቂ ያው ኮንፊደንሱን ቢልድ አድርጎ ከዚህ የበለጠ ሰርቶ እንደሚመጣ እርግጠኛ ነኝ። እምነቱ ካለ ከሰራ የማትደርስበት ቦታ የለም። ኦፍኮርስ እዚህ አካባቢ ስልጣኔዎቹን አሰለጣጠኖቹን መጨመር አለብን። ብዙ በረኞች ይህንን አይተው እንደሚነሳሱም ተስፋ አለኝ። በርታ ለማለት እንኳንም ለዚያ በቃ በጣም የሚደነቅ ጨዋታ ነው። እኔም እራሴ ኮርቼ ብሃለሁ። በመጨረሻ እንኳን አደረሳችሁ ማለት የምትፈልገው ማስተላለፍ የምትፈልገው መልዕክት ካለ እድሉ ለአንተ ልስጥ፣ እኔ ጨረስኩ። እሺ፣ አመሰግናለሁ። እንግዲህ በቅድሚያ ይህንን እድል ስለስጠኝ በድጋሚ ከጎፈር ስፖርት እንትን ጋር ስቶር ጋር ቴንኪዩ ማለት እፈልጋለሁ። በአጠቃላይ መላው የኢትዮጵያ ሕዝብ እንኳን ለዚህ አዲስ ዓመት አደረሳችሁ ማለት እፈልጋለሁ። ሁላችሁም ከፋም ለማም እዚህ ደርሰናል። እንግዲህ የሚቀጥለው ዓመት የተስፋ ይሁንልን እላለሁ። መልካም አዲስ ዓመት። ይህች ነች እንግዲህ ያለች። እናመሰግናለን። ሊግ ስፖርት ኦፊሻል ባለም ሰገስ ይፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻሊ የስፖርት ና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን።